ሰላም ሰላም ጤና ይስጥልኝ ወዲ ኪዶ አበሻዊት ቻናል ተመልካችና ቤተሰቦች እንደምን አላችሁልኝ ሁላችሁንም በእያላችሁ በሰላምታ ያደረሳችሁ እያልኩ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁኝ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል በሰላም በጤና አደረሳችሁ ላለ ሆኝ። እንዲሁም ደግሞ የሚያሳሳውን ውድ የሆነውን ሕይወቱን የሰጠንን ክርስቶስን እያሰብን ከሚቻለን ላይ ካለችን ነገር ላይ ለሰዎች ለሌላቸው በማካፈል ቀኑን እያሰብን እንድንውል ሀሳቤን በዛው ማካፈል እፈልጋለሁኝ። እንግዲህ ዛሬ ይዤላቸው የመጣሁት ቪዲዮ እንደምታዩት በጣም ደስ የሚል ያው ፋሲካ ነው። ፋሲካ ደግሞ የደስታ ቀን ነው። በዚህ በደስታ ቀን ደግሞ ሌላ ደስ የሚል የምስራች ነው ይዤላቸው የመጣሁት ቪዲዮ። እሱም ምንድን ነው ካላችሁ እንግዲህ እንደምታዩት አርቲስት ገነት ንጋቱና ባለቤቷ ሙሉጌታ ጃዋሬ ከትዳር ፍቺ ከአስራ አራት አመት በኋላ ብዙ ሲወራለት፣ ብዙ ሲያስብለን፣ ብዙ ስንልለት የነበረው ፍቺ ወይም ደግሞ ተጠናቋል ተብሎ የነበረው ትዳር በድጋሚ ከ አስራ አራት ዓመት በኋላ በድጋሚ በልጆቻቸው ታጅበው ዛሬ ተድረዋል ማለት ነው። እጅግ በጣም ደስ የሚነገር ነው። እውነት ለመናገር የእነሱን አብሮነት አንድ ላይ ማየት ኢንተርቪው ባደረጉ ቁጥር በቃ በጣም ብዙ ሰው የእነሱን አብሮ መሆን በድጋሚ በትዳር አብሮ መኖር በድጋሚ ልጆቻቸውን አብረው ማሳደግን የማይመኝ የማይጓጓ ሰው የለም። ያው የተለያዩ ቪዲዮዎች ኢንተርቪው ሲደረጉ ብዙ ሰው በትችት ቪዲዮ ይሰራል። ግን ትችታቸው እውነት ለመናገር የጥላቻ ሳይሆን ካላቸው ፍቅርና አንድነት መተሳሰብ የተነሳ ተለያይቶ መኖሩ ምንድን ነው ትርጉሙ የሚለው ያው አብረው ለማየት ከመጓጓት የተነሳ አብዛኛው ሰው ይተቻቸው ነበር። ቪዲዮዎች በተለያዩ ኢንተርቪዎች ላይ ለምን ብዙ ሰው በጣም ነው የሚጓጓው አብረው ምክንያቱም ያላቸው መተሳሰብ ትዳር ተፋቶ በዛ ደረጃ ለተቃራኒው ጎን ወይም ደግሞ ለቀድሞ ባለቤታችን ወይም ሚስትየው ለባሏ ወይም ባልየው ለሚስቱ ማለት የቀድሞ ሚስቱ ወይም ደግሞ የቀድሞ ባሏ በዛ ደረጃ መተሳሰብ፣ መተዛዘን ስታዩ ያው እንደ ማንኛውም ሰው ለምን አብረው አይሆኑም? እንደዚህ የሚዋደዱ ከሆነ ለምን አብረው ልጆቻቸውን አያሳድጉም? በሚል ብዙ ሰው የተቻቸው ነበር። እንግዲህ ዛሬ የብዙ ሰው ደስታ ይሆናል ብዬ አስባለሁ። ምክንያቱም ዛሬ ልጆቻቸውን አብረው ለማሳደግ እርግጥ ነው ሚለያዩም፣ አብረው እያሳደጉ ነበረ ግን ደግሞ የበለጠ አሁን አንድ ላይ በመሆን ልጆቻቸውን ለማሳደግ በድጋሚ በልጆቻቸው ታጅበው ተድረዋል ማለት ነው። እንኳን ደስ ያላችሁ ማለት ፈልጋለሁኝ። በተለይ ደግሞ ልጆቹ ቅዱስና መክሊት በነገራችን ላይ በጣም ቅመም የሆነች ልጅ ናት። እና እንጃ የእነሱን ደስታ የእነሱንም ባይቶ ውፍ በቃ አላቅም የሚሰማውን ስሜት እኔ እንጃ፣ በጣም ከባድ ስሜት ነው የሚሰማው። መክሊትን ዛሬ ያያድ ሰው ስሜቷ በጣም በቃ እኔ እንጃ፣ በጣም ነው የምታሳዝነኝ። በነገራችን ላይ በጣም አባቷንም ትወዳለች እናቷንም ትወዳለች። ግን ገኒ በጣም ጀግና ሴት ናት ማለት በቃ ልጆች አባታቸውን እንዳይጠሉ ከአባታቸው እንዳይርቁ። አብዛኛው የው የትዳር ችግሩ ምንድን ነው? ከባላቸው ጋር ሲጣሉ ልጆቹንም አብረው ነው የሚጣሉት። ወይም ደግሞ ወንዱ ወይ ከባል እየወጎን ወይም ደግሞ ከሚስት እየወጎን ልጆቹ ላይ በጣም ተጽዕኖ ይፈጥራሉ። ወይ ወንዱ አረዳም ይላል ልጆቹን አይጠይቅም። ወይም ደግሞ ሴቷ በሱ እልክ የተነሳ ልጆቹ ከአባታቸው ጋር እንዳይገናኙ ከአባታቸው ጋር ጊዜ እንዳያሳልፉ ታደርጋለች። ግን ገኒ ጋር ይሄ ነገር አልነበረም እና ያ ያ አለመኖሩ ደግሞ ዛሬ በድጋሚ አብረው ቆመው በድጋሚ ትዳር መስርተው እንዲኖሩ አግዟታል። በነገራችን ላይ ዋናው ዋናው ክሬዲቱን ገነት ንጋቱ ናት የምትወስደው ብዬ ነው ማስበው እንደኔ ማለት ነው። ልጆቿን አሳድጋ እራሷን አቋቁማ ማለት በብዛኛው በወንድ ላይ የተደገፉ ሴቶችን ያለ ወንድ መኖር እንደሚቻል ያሳየች ጀግና ሴት ናት። አራት ልጆች ማሳደግ ማለት ያለ አባት አባትም ቢኖር አጠገብ በእርግጥ ግን ብቻዋን ሲንግል ማም ሆናን ያሳደገቻቸው እንግዲህ እንደምናውቀው ና በዛ ደረጃ ጀግንነቷን አስመስክራ አሁን ባሏን በድጋሚ በሰርግ አገባች ማለት ነው። ስለዚህ ከዚህ በኋላ ደግሞ የሚኖራቸው ህይወት በደንብ ተከባብረው፣ ምክንያቱም ሁለቱም ተለያይተው አይተውታል። ኑሮን በየግላቸው አይተውታል። በአባት ያለ ሚስት፣ ሚስት ያለ አባት እንዲሁም ደግሞ ያለ ልጆች ህይወትን አይተውታል። ስለዚህ ከዚህ በኋላ በደንብ ተከባብረው ይኖራሉ ማለት ነው እና ልጆቻቸውንም አብረው ያሳድጋሉ። ልጆቻቸው እንደዛ ሁሌ የማይታችሁ ከሆነ ኢንተርቪው ሲደረግ ከአባባ ጋር አትታረቁም ወይ የሚል ጥያቄ ያነሳሉና፣ ምን ያህል ልጆቹ ስነ ልቦናቸው የፈለገ አብረው ቢያሳድጓቸውም የፈለገ ማለት ከአባትም ከእናትም የማይጎልባቸው ነገር ቢኖርም ግን የሆነ ጎዶሎ ግን ነበረ። ያንን ነገር ዛሬ ሞልተዋል ማለት ነው ለልጆቻቸው ሲሉ ይሁን ወይም ደግሞ እነሱ ጋር የቀረ ፍቅር የሚኖር ብቻ ግን ዛሬ በጣም ደስ የሚል ነገር ነው ያየ ነው ማለት ነው። አብዛኛው ኢትዮጵያዊ በዚህ በጣም ደስተኛ እውነት ለመናገር የእነሱን አንድ ላይ ሁኖ በትዳር ድጋሚ ተጣምሮ ማየት የማይፈልግ ሰው ያለ አይመስለኝም። እንደምታውቁት ያው ከአንዴም ሁለቴ የኢንተርቪው ላይ ሲደረጉ ከዚህ በኋላ የእኛ ጉዳይ ያበቃ ጉዳይ ነው ብለው ተስፋ የሚያስቆርጡ ንግግሮች ተናግረው ነበረ። እንዲሁም ደግሞ ልጆቻቸው እንደምታዩት ዛሬ ላይ ሰርጉ ላይ ራሱ ሲናገሩ፣ ቅዱስ ሲናገር ሰምታችሁት ከሆነ ከዚህ በኋላ የእነሱ ጉዳይ በፍጹም አይታሰብም ብለን ነበር የምናስበው፣ በቃ ተስፋ የሌለው ነገር ነው ብለን ነበር የምናስበው ብለዋል። እንግዲህ መሀል ላይ ምን እንደተፈጠረና ወደ አንድ ላይ ያመጣቸው እንደቻለ እግዚአብሔር ይወቀው በጣም ነው ደስ የሚለው። ብቻ በምንም ይሁን በምንም አንድ ላይ ሆኖ ልጆቻቸውን ማሳደጋቸው በጣም ደስ የሚል ነገር ነው እና ሌሎቹም በእንደዚህ አይነት መልኩ ትዳራቸው የተበተኑ ሰዎች አንድ ላይ ሆኖ ልጆቻቸውን ቢያሳድጉ በጣም ምኞቴ ነው። ለምሳሌ ካላችሁኝ እኔ ዳጊ እና ቤቢ ሳምሶን ቤቢ በድጋሚ ማለት በቃ የተበላሸው ነገር ተስተካክሎ አንድ ላይ ሆኖ ልጆቻቸውን ቢያሳድጉ በጣም ከምጓጓ ሰው አንዷ ነኝ፣ እውነት ለመናገር ማለት ነው። ምናልባት እንግዲህ ዳጌ የከፈለችውን ነገር ምናልባትም ስለማቅ ሊሆን ይችላል። በቃ የተከፈለ ዋጋ እንደዚህ በባዶ ብትን ብሎ በትንሽ ነገር ሲቀር ያናድዳል፣ ያሳዝናልም እና ገኒ እንግዲህ ከአስራ አራት አመት በኋላ ትዳሯን ወደ ቤቷ፣ ባሏን ወደ እጇ ከመለሰች ዳግም እንግዲህ የማትመልስበት ምክንያት አይኖርም ብዬ አስባለሁኝ። ምኞቴም ነው እንግዲህ የእናንተን አስተያየት ደግሞ ያው እንደምትጽፉ ተስፋ አደርጋለሁ እና ያው ገኒና የገኒ ባለቤት ፕሮፌሰር ሙሉ ጌታ ጃዋሬ በጣም ደስ ይላል። እንኳን ደስ ያላችሁ። ልጆቻችሁን እንግዲህ አብራችሁ የምትድሩ፣ የልጅ ልጆቻችሁን አብራችሁ የምታሳድጉ፣ ልጆቻችሁን አብራችሁ የምታስመርቁ እናትና አባት እንዲያደርጋችሁ ምኞታችን ነው። ለሌሎች ደግሞ ከዚህ በኋላ አሪያ መለያየት ያው አንዳንዴ፣ ገን እና ባለቤቷ ኢንተርቪው ሲያደረጉ ሰዎች በተሳሳተ ነገር እየተረዱት ነበር። ማለት መለያየት መልካም ነገር እንደሆነ መልእክት እያስተላለፉ ነው የሚል መልእክት፣ ብዙ ጊዜ ሰዎች እንደዛ ነበር የሚረዱት። መፋታት ኖርማል እንደሆነ፣ ተፋቶ ልጅ ማሳደግ መልካም እንደሆነ እያስተማሩ ነው የሚል ነበር። አሁን ግን ይሄ ነገር ያው እንደታረመ ይገባኛል። ወይም ደግሞ እንደታረመ ሰዎች የሚረዱታል ብዬ አስባለሁ። ምክንያቱም ተለያይቶ ልጅን ማሳደጉ እንደማይጠቅም ስለገባቸው መሰለኛው ዛሬ አብረው ሁነው ልጆቻቸውን ለማሳደግ እየወሰኑት ስለዚህ ያው አሁን ጥሩ ትምህርት ለሌሎችም ይሆናል ብዬ አስባለሁኝ በተለይ ደግሞ እዚህ ጋር የተረዳሁት ገኒ ከባለቤቷ ብትለያይም ለባሏ ቤተሰቦች ትልቅ አክብሮትና ትልቅ ፍቅር እንደነበራት ነው ሲናገሩ የነበረው የባለቤቷ እህት እና የባለቤቷ ወንድሞች ምናምን። ምክንያቱም አንዳንድ ሰዎች ከባሎቻቸው ጋር ሲለያዩ የባሎቻቸውን ቤተሰቦች አይናችሁ ላፈር የሚሉ ሰዎች አሉ። ያ እንደዛ ቢሆን ኑሮ ገኒ ምናልባትም ከባሏ ጋር የቀረ ፍቅር ቢኖራት ራሱ ከባለቤቷ ቤተሰቦች ጋር ጥሩ ግንኙነት ከሌላት የሆነ ነገር ያበላሸዋል እና በተለያዩም የባለቤቶቻችሁን ቤተሰቦች በፍቅር አሁንም እንደነበረ ግንኙነታችሁ ቀጥሉ። ጸባችሁ ከባሎቻችሁ ጋር ወይም ደግሞ ከሚስቶቻችሁ ጋር እንጂ ከቤተሰብ ጋር አታድርጉ። በዚህ አጋጣሚ ማለት ፈልጋል። ምክንያቱም ዛሬ ስለገኒ እያለቀሱ ሲናገሩ የነበረው የባለቤቷ እህቱና ወንድም ናቸው። ምን ያህል መልካም ሴት እንደሆነች ነው በዚህ አጋጣሚ እየተረዳሁት እና ጥሩ ነገር ሰርታችሁ ለመኖር ሞክሩ ምክንያቱም ነገ ከባሎቻችሁ ጋር መልሳችሁ ለመታረቅ እንኳን ብትሞክሩ በባለቤታችሁ ቤተሰብ መሀል እና በእናንተ ቤተሰብ መሀል ቅራኔ ካለ የሆነች ነገር ያበላሸዋልና ከሷ ብዙ ትምህርት መውሰድ ትችላላችሁ። ያው ለዛሬ ዤላችሁ የመጣሁት ቪዲዮ ይሄ ነው። እንግዲህ እንኳን ደስ ያላችሁ ማለት ፈልጋለሁኝ። እንባችሁ በደስታ በሳቅ መቀየሩ በጣም ደስተኛ ነኝ። ባለፈው የገኒ ባለቤት እዛ የሰይፉ ኢንተርቪው ላይ ሲያለቅስ የእውነት ነበር ውስጤ ስፍስፍ ያለው። በቃ እኔ ስነቃ እሷ የለችም የሚለው ንግግሩ እስካሁን ድረስ ውስጤ ላይ ያቃጭላልና በጣም ነው ደስ የሚለው። እንግዲህ እግዚአብሔር ትዳራችሁን ያጽናው እስከ መጨረሻው ያደርግላችሁ።